ሃለው፣ ወገኖቼ እንደምን አላችሁልኝ። ይህ ክፍል ሁለት እውር እውሮችን ሲመራ የሚል ነው። ይህ አንዱ የታወቀው እውር ሙስሊም ሙሐመድ አህመድ ዲዳት፣ ሼክ አህመድ ዲዳት ይባል ነበር። ዲዳ ሁኖ መጨረሻ ህይወቱን በሚያስቀይም በሚያሳዘን ሁኔታ በጣም እናስናለን። ህይወቱ አለፈች። ዘጠኝ ዓመት አንድም ቃል ሳይናገር አፉ ዲዳ ሁኖ፣ የለፈለፈበት በክርስቶስ ላይ አፉን የከፈተበት ዲዳ ሁኖ እንትና አለፈ። ስለዚህ እሱ ያቀረበው ጥያቄ በአንደኛ መጽሐፈት ዜና ላይ ሀያ አንድ ላይ ሰይጣን እስራኤልን እንዲቆጥር ዳዊትን አነሳሳው ይላል። ሁለተኛ ሳሙኤል 24 ላይ ደግሞ እግዚአብሔር ዳዊትን እንትን እንዲል እግዚአብሔር ዳዊትን ህዝቡን እንዲቆጥር አደረገ ይላል እና ማን ነው ይህን ያደረገ? እግዚአብሔር እግዚአብሔር ነው? ሰይጣን ሰይጣን ነው? ይሄ እንትን ሊል አይችልም ይላል እና እኔ እንግዲህ ባለፈው ከመጽሐፍ ቅዱስ ነው ያየንደ ደ ከዛ እንሄዳለን አሁን አሁንም እዮብ ላይ ሄድና እናያለን ሰይጣንም ለእግዚአብሔር እንዲህ ብሎ መለሰለት በውኑ እዮብ እግዚአብሔርን የሚፈራ በከንቱ ነውን እርሱንና ቤቱን በዙሪያውም ያሉትን ሁሉ አላጠርክለትምን ነው ታጥሮለታል ምንም ማድረግ አልችልም አለ ይህ እንግዲህ ማነው ሰይጣን የወንድሞቻችን ከሳሽ ተጣለ የተባለው በራእይ 12 10 ላይ የተጣለው ነው ከመጣሉ በፊት የሚያደርገውን ክስ ነው የምናየው። ስለዚህ ምን አለ? አይ ይህ ሁሉ ሰይጣን ክሱን ዳዊትን ሲከስ ማን ነው? እዮብን ሲከስ ነው አንድ ቀንም፣ ኦኬ እግዚአብሔርም ምን አለው? ሂድ ሂድና የፈለከውን ያፈቀድኩልን ማድረግ ትችላለህ። እግዚአብሔርም ሰይጣንን እነሆ ለእርሱ ያለው ሁሉ በእጅህ ነው አለ። ፈቅጄልሃለሁ ነገር ግን በእርሱ ላይ እጅህን አትዘርጋ። ነው ማድረግ የሚችለውን ለሰይጣን ምን አለው እግዚአብሔር ፈቀደለት። ይህንን አድርጋ ነው ይህ የምታደርገው የእኔ ፍቃድ እኔ የፈቀድኩልህን ነው እኔ ምን ያልኩልህን የፈቀድኩልህን ነው እኔ ከፈቀድኩልህ ውጭ ማድረግ አትችልም። እኔ እኔ ሌላ ቦታ ላይ እየው ሁለት ላይ መዳችሁ ማየት ትችላላችሁ። ሌላ ቦታ ላይ ምን ይላል ለመሰለህ እሺ። ይህንን እንትን ልበላቸው እዚህ ላይ አንደኛ ነገሥት ነዳለን አንደኛ ነገሥት ተጨማሪ ማብራሪያ እንድናገኝ አንደኛ ነገሥት ሀያ ሁለት ከሀያ አንድ እስከ ሀያ 22 አንደኛ ነገሥት ላይ እንዲህ የሚል እናገኛለን። ልብ በሉ ከሀያ አንድ ጀምሮ እንደዚህ እናገኛለን። መንፈስም እግዚአብሔርም ወጥቶ እንዲህ አለ። ማን ነው ይሄን ያለው? እግዚአብሔር። ቁጥር ሀያ ላይ ወጥቶ ረማት ዘገልያድ የወድቅ ዘንድ የአካብን የሚያስት ማን ነው? አለ። አንዱም እንዲህ ያለ ነገር ሌላውም እንዲህ ያለ ነገር ይናገር፣ ተናገረው። መንፈሱ ወጣ በእግዚአብሔር ፊት ቆሞ፣ እኔ አስተዋለኋል። እንዴ ፍቀድልኝ እንጂ እኔ ነኝ። እኔ የሰረዋለሁ። ይህንማ እኔ የሰረዋለሁ። እኔ ነኝ ማስተው፣ አስተዋለኋል። በማን ፊት ቀርቦ? በእግዚአብሔር ፊት ቀርቦ። ማን ነው ይሄ? ከሳሹ፣ ከሳሹ ሰይጣን። የሰይጣን መንፈስ ነው። ሌላ መንፈስ አይደለም። ያ የሚያስት የማን መንፈስ ነው? የሰይጣን መንፈስ ነው። እኔ ያሰተዋለሁ። እግዚአብሔርም በምን አለው? እርሱም ወጥቼ በነቢያቶች ሁሉ አፍ ሐሰተኛ መንፈስ እሆናለሁ አለ። ምን እሆናለሁ? እኔ የሐሰተኛ መንፈሱ በነቢያቶች ይጠቀማለሁ አለ። እግዚአብሔርም ምን አለ? ማሳሳትንስ ታሳስታለህ፣ ፈቅጄልሃለሁ፣ ፈቅጄልሃለሁ። ሄደህ እምታደርገው የማን ፍቃድ ነው? የእኔ ፍቃድ ነው። ይሄን ፍቃዱ የማን ነው? ፍቃዱ እንደገና፣ በዚህ ላይ እዮብ ላይ አይተናል። እዮብ ምዕራፍ ሁለት ዱና ይዩት። የማን ነው ፍቃዱ? የእግዚአብሔር ፍቃድ። አያችሁ የማን ፍቃድ? የእግዚአብሔር ፍቃድ። ስለዚህ መጽሐፍ ቅዱስ አይቃረን፣ አይቃረን። ምንም የሚቃረን ነገር የለውም። አዎ ሰይጣን የማንን ፍቃድን የፈጸመ? የእግዚአብሔርን ፍቃድ ምን አድርጎ ከርሶ ይገባኛል ብሎ እግዚአብሔር ሲፈቅዱለት ሂደና ዳዊትን እንዲቆጥር አረገው ያ ግን ፍቃዱ ልብ በሉ የሰይጣን ሳይሆን የማን ነው የእግዚአብሔር ነው እግዚአብሔር ፈቅዶለት ነው ኃጢአት በመስራቱ ምክንያት በመተላለፉ ምክንያት የእግዚአብሔርን ፍቃድ በመጣሱና በትቢት ምክንያት የጦር መሪው እንኳን አታደርግ እያለው እየለመነው በትቢት ዳዊት ያን በማረጉ እግዚአብሔር ነው ያን እንትን ያለው ግን በማን አስፈጸመው በሰይጣን በኩል አንዱ መጽሐፍ እግዚአብሔር ነው ያን ያደረገው በማን በኩል ነው ብሎ በሌላ በኩል ያለው መጽሐፍ ደግሞ በማን በኩል በእግዚአብሔር በኩል እግዚአብሔር ነው ያ ማለት በሰይጣን በኩል ማን አደረገው እግዚአብሔር እዚህ ላይ እኮ ይነግራቸዋል ሂድና ማሳሳትን ፈቅድ ይጀልሃለሁ ማሳሳትን ታሳስተዋለ ይሆንልህም ውጣ እንዲሁም አድርግ አለው። ምን አለው አድርገህ ቁጥር ሃያ ሁለት ላይ ሂድና አደርገው ይህን ያልከውን እኔ ፈቅጄልሃለሁ። ስለዚህ መጽሐፍ ቅዱስን እንደዚህ ነው የምታዩት። የህይወት መጽሐፍ ነው፣ የዘላለም ህይወት የምንወርስበት መጽሐፍ ነው እንጂ ማንም ብድግ ብሎ እንደፈለገው የራሳቸው ሚገርማችሁ ምን አይነት ሙስሊሞች፣ ምን አይነት ግብዞች እንደሆኑ ልንገራችሁ። አንድ ቦታ ላይ ሲሆን ህዱና አስባባና ዙል አስባባና ዙልን እዩ ይሄ ጥቅስ የወረደበትን ምክንያት እንትን ታፍሲር ተመልከቱ። ቁርአንን እኮ ማንበብ አይችልም ያለ ታፍሲር። እልፍ አላፍ ታፍሲሮች አሉ እልፍ አላፍ። አንዱ እንዲህ ይላል አንዱ እንዲያ ይላል። መጽሐፍ ቅዱስ እንደዛ አይልም። አሁን እኔ የማንንም ታፍሽር አምጥቻ አይደለም፣ እንትን ያልኩላችሁ መጽሐፍ ቅዱስን ራሱን የእግዚአብሔርን ቃል ራሱን መረጃ በምን ጥቂት በዚህ ጥቂት በዛ በሚለው የእግዚአብሔርን ቃል በማምጣት በደንብ አሳየኋችሁ። ይሄ ነው እግዚአብሔር የሚለው ይሄ ነው የእውነት ቃል የሚለው ይሄ ነው የጥበብ ቃል የሚናገረው። ይሄ ነው እግዚአብሔር የፈቀደውን ሰይጣን ይፈጽማል። ሰይጣን ይሄድና ይከሳል፣ አይሆንም ካለ እግዚአብሔር ምንም ማድረግ አይችልም። አሁን ፈቅጄልሃለሁ ካለው ደግሞ እግዚአብሔር ይሄድና ይፈጽማል። ምን አለው ተመልከቱት። መንፈስም ወጣ በእግዚአብሔርም ፊት ቆሞ እኔ አስተዋለሁ አለ። እግዚአብሔርም በምን አለው? እርሱም ወጥቼ በነቢያቶች ሁሉ አፍ ሐሰተኛ መንፈስ እሆናለሁ አለ። እግዚአብሔርም ማሳሳትን ታሳስተዋለህ፣ ይሆንልህማል፣ ውጣ፣ እንዲሁም አደርግ እንዲሁም አድርጓል። አሁንም እነሆ እግዚአብሔር በእነዚህ በነቢያትህ ሁሉ አፍ ሐሰተኛ መንፈስ አድርጓል። ማን አድርጓል? እግዚአብሔር ለምን? ፈቅዷላ። እግዚአብሔር ፈቀደው። ሰይጣኑ እንትን አለመጣና ይገባኛል አለ። ኃጢአተኛ ርኩስ ሰው ነው፣ ለእኔ ይገባኛል አለ። እሺ ፈቅጀላሉ። እግዚአብሔርም በላይህ ክፉ ተናግሮ ባሃል አለ እግዚአብሔርም በላይ ክፉ ተናግሮ ባሃል አያችሁ፣ መጽሐፍ ቅዱስ እንዴት እንደምታዩ እንዴት የአማረ መጽሐፍ እንደሆነ እንዴት ወርቅ መጽሐፍ እንደሆነ እ ድንቅ የሆነ መጽሐፍ የህይወት መጽሐፍ፣ እንከን የሌለበት ምንም ነገር የሌለበት፣ ነገር ግን ጥበብ ማዳን፣ እውነት፣ ፒውር የሆነ ንጹሕ የሆነ ከወርቅ ሰባት ጊዜ ይልቅ ከወርቅ የነጠረ የእውቀት የጥበብ መጽሐፍ መጽሐፍ ቅዱስ ነው። እንደ ቁራን የሚዘባርቅ የሰይጣን ቃል አይደለም። እንደ ቁራን ዝም ብሎ ወዲህና ወዲያ የሚል የሚቀባጥር፣ ይህም ባታረግ ቆርጣለሁ፣ ይህም ባታደርግ ነቅልሃለሁ፣ ይህም ባታደርግ እንትላለህ፣ እንዲህ እንዲህ የሚል አይደለም። የእግዚአብሔር ቃል እንደዛ አይደለም። የእግዚአብሔር ቃል የሚፈውስ የሚጠግን የሚያድን ነው። መንፈስ የሌለው ሰውም ሊረዳው አይችልም። ሙስሊሞች ዝም ብለው እንደዚህ ሲያገኙ የተቃረነ ነገር ነው የሚያገኙት። ለምን ነው የሚቃረን? ስለማያውቁት ነው። እየተደናበረ በተደናበረ አይኑ ስለሚተረጉሙ ነው። መጽሐፍ ግን በጥንቃቄ የሚጠና ስትተኛ ስትነሳ፣ ስትሄድ ስትመጣ፣ አንብበው እወቀው ተብሎ የተሰጠን የጥበብ ቃል የእግዚአብሔር ቃል። ክብር ለእግዚአብሔር ለአምላካችን ይሁን። በዚህ ላይ እጨርሳለሁ። ጥያቄ ላላችሁ ጥያቄ ማቅረብ ትችላላችሁ። ሸር አድርጉ፣ ላይክ አድርጉ፣ ሳብስክራይብ አድርጉ። በነገር ሁሉ በርቱ፣ እናንተም ተማሩ። ለክርስቶስ ታ የክርስቶስ ወታደሮች ትሆኑ ዘንድ የሚገባውን የእግዚአብሔርን ቃል እንደሚገባ ታውቁ ዘንድ ተገቢ ነው ብዬ ነው የምለው። ደህና ሁኑልኝ ባይ